የተኪቲ ኒውስ ሾፕ ደንበኞች እንዴት ናችሁ? ከደቂቃዎች በፊት ኢትዮጵያ ለዓለም ዋንጫ ማጣሪያ ከግብጽ ጋር ተጫውታ ሁለት ለዜሮ በሆነ ውጤት ተሸንፋለች። በሀገሩ ውድድር ማስተናገድ የሚችል ስቴዲየም ስለሌለው ለዓለም ዋንጫ ማጣሪያ በሞሮኮ ግብፅን ለመግጠም የተገደደው የኢትዮጵያ ብሔራዊ ቡድን ሁለት ለዜሮ ተሸንፏል፣ በማለት የዘገበው ዘ ሀበሻ ነው። ለግብጽ የአሸናፊነቱን ጎል ያገቡት የሊቨርፑሉ ኮከብ ማሀመድ ሳላ በ ሰላሳ አንደኛው ደቂቃ እና እንዲሁም በ አርባ አንደኛው ደቂቃ አህመድ ሰይድ ናቸው። እንደ አፍሪካ ፉትቦል ኮንፌዴሬሽን ካፍ መረጃ መሰረት መሐመድ ሳላ በ2026 ለዓለም ዋንጫ ማጣሪያ አምስት ጨዋታዎችን ተጫውቶ ስድስት ጎል አግብቷል፣ ሶስት ለጎል የሚሆኑ ኳሶችን አቀብሏል። የዚህ ምድብ የደረጃ ሰንጠረዥ ስንመለከት ግብፅ በአንደኛ ደረጃነት እየመራች ትገኛለች። ግብጽ አምስት ጨዋታዎችን ተጫውታ 13 ነጥብ አላት። ቡርኪናፋሶ ልክ እንደ ግብጽ አምስት ጨዋታዎችን የተጫወተችው ስምንት ነጥብ አላት። ሴራሊዮን ከአምስት ጨዋታ ስምንት ነጥብ አግኝታለች። ጊኒቢሳዎ ከአምስት ጨዋታ ስድስት ነጥብ አላት። ኢትዮጵያ ከአምስት ጨዋታ ሶስት ነጥብ ነው ማግኘት የቻለችው። ጅቡቲ ደግሞ በአምስተኛ ደረጃ ላይ ነው የምትገኘው። ከአምስት ጨዋታ አንድ ነጥብ ነው ማግኘት የቻለችው። በሌሎች የዚህ የዓለም ዋንጫ ማጣሪያ ጨዋታዎች ዛሬም እና ትላንት ተደርገው ነበረ። በትላንትና ሁለት የተደረጉ ጨዋታዎች ነበሩ። ኢኳቶሪያል ጊኒ ከሳውቴሜ በፕሪንሲፔ ተጫውተው ሁለት ለዜሮ ኢኳቶሪያል ጊኒ አሸንፋለች። አልጄሪያ ከቦስዋና ተጫውታ አልጄሪያ ሶስት ለአንድ ነው ያሸነፈችው። ሩዋንዳ ከናይጄሪያ ጋር ጨዋታ አድርጋ ነበረ። ናይጄሪያ ሁለት ለዜሮ አሸንፋለች። ቡርኪና ፋሶም በትላንትና ሁለት ነው ጨዋታውን ያደረገችው ከ ጅቡቲ ጋር አራት ለአንድ ማሸነፍ ችላለች። ዲሞክራቲክ ኮንጎ ከሳውስ ሱዳን ጨዋታቸውን አድርገው ሳውስ ሱዳን በዲሞክራቲክ ኮንጎ አንድ ለዚሮ በሆነ ውጤት ተሸንፋለች። ሳውዝ አፍሪካ ከሌሶቶ ጋር ጨዋታን አድርጋ ሁለት ለዜሮ ማሸነፍ ችላለች። ጋና ከቻድ ጋር ባደረገችው ጨዋታ አምስት ለዜሮ ነው ማሸነፍ የቻለችው። ይህኑ ጨዋታ በማስመልከት ጋዜጠኛ ኢፍሬም የማነ በፌስቡክ ገጹ ላይ ያጋራውን ጽሁፍ ልንገራችሁ ኢትዮጵያ ዜሮ ግብፅ ሁለት። ፈርዖኑ ሳይጫወት አሸንፏል። የዋልያው እየዞሩ የመደቆስ ጸጋ በረከት ትናንትም ነበረ፣ ዛሬም አለ፣ ነገም ይቀጥላል። እናም በጽኑ ከንቀላፋ ለከረመው የኳሳችን ስርዓት ተራ የሞራል ግንባታ ሀተታውን ትተን መሬት ከተቀመጠው እውነታ ጋር መጋፈጥ አለብን። ለድል አሸናፊነት እኛ ከዓለምም ከአጉራች ችንም የእግር ኳስ ተፎካካሪዎቻችን ስርዓት ገና ሩቅ ነን ሽንገላውንም ትተን አምነን መቀበል የመጀመሪያው የለውጥ ምዕራፍ ጅማሩ ነው አሊያ እነርሱ ሳይጫወቱም ያሸንፉናል እኛ በጨዋታው ጥሩ ነበርን ኳሱን ይዘናል የማይጠቅም አስቂኝ ሽንገላ እየተጫወትን መሸነፋችን ይቀጥላል ይህ ከአይንም ከልብም የሚራቀው የኢትዮጵያ እግር ኳስ መልክ መራራው እውነታ ነው በማለት ስለ ጨዋታው ያለውን አሳብ ተናግሯል። ከቀናት በፊትም የኢትዮጵያ ፕሮፌሽናል ፉትቦለርስ አሶሲሽን አንድ ደብዳቤ ለጋዜጠኛ ኢፍሬም የማነ ልኮለት ነበረ ይሄም ደብዳቤ በ ሙያችን ላይ ያደረግከው ከፍተኛ የስነ ምግባር ጥሰት በአስቸኳይ ማስተካከያ እንድታደርግ ስለመጠየቅ ይላል። ጉዳዩን ከላይ ሲገልጽ እንደሚታወቀው የኢትዮጵያ ብሔራዊ ቡድን ከግብፅ እና ጅቡቲ ጋር ላለብን የዓለም ዋንጫ የማጣሪያ ጨዋታ ለማድረግ በሞሮኮ ሀገር በዝግጅት ላይ እንደሆነን ይታወቃል። ሆኖም ጋዜጠኛ ኤፍሬም የማነ በኢቢኤስ የቴሌቪዥን ፕሮግራም በቅዳሜን ከሰዓት ፕሮግራም ላይ በነበረ ቃለ መጠይቅ ሀገራቸውን ወክለው ብሔራዊ ኃላፊነታቸውን ለመወጣት በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾችን የኢትዮጵያ ብሔራዊ ቡድን አያሸንፍም፣ የሚያሸንፈው ካልተጫወተ ነው በማለት ተጫዋቾቻችንን እና አሰልጣኞቻችንን ዘልፈሃል። ይህንንም በማለት እንደ አንድ ባለሙያ ሳይሆን የሙያውን ስነ ምግባር ያልተከተ ተለ ትችት በመሆኑ እንዲሁም በአሁኑ ሰዓት ሀገርን ወክለው ለውድድር በዝግጅት ላይ ያሉትን ኢትዮጵያ ብሔራዊ ቡድን ተጫዋቾችና አሰልጣኞች ላይ ከፍተኛ የስነቦና ጫና በማድረስ በተለይም ስፖርት ወዳዱን የኢትዮጵያ ሕዝብ ክብር የሚነካ ሆኖ ስላገኘ ነው። ማህበራችን ይህንን ንግግር አጥብቆ ያወግዛል። ስለሆነም ይህንን ቃለምልልስ ባደረግበት ፕሮግራም ላይ በድጋሚ ወጥተ ማብራሪያ በመስጠት ባለሙያዎችን ይቅርታ እንድጠይቅ ለማሳሰብ እንወዳለን። ነገር ግን ይህ ሳይሆን ቢቀር በማህበራችን አባላት ላይ ላደረስከው የሞራል ጥሰት በቀጣይ ህጋዊ እርምጃ ልንወስድ እንገደዳለን የሚል ደብዳቤ ነው ላኩለት። እሱም ለዚህ የሚሆን ምላሽ ሰጥቷል። ሂሪዊጎ እና አትርሱኝ ቁጥር ሁለት አጭር መልእክት ለኢትዮጵያ ፕሮፌሽናል ፉትቦለርስ አሶሴሽን በኢትዮጵያ ስም በብሔራዊ ቡድን ዋርካ ከፍታ ሚዛን በአጋጣሚ ተሰልፎ በየቦታው በዶላር ከፍተኛ ወጪ እየዞሩ በየጨዋታው በተጋጣሚው መደቆ ሳይሆን እግር ኳስ ወዳድ መላ ኢትዮጵያውያንን ዜጎችንና ታላቋ ሀገራችን ኢትዮጵያን የሚመጥን ነገር መጀመሪያ አሳዩ፣ ከእውነታውም ተጋፈጡ። ከዛ አድናቆትም፣ ውዳሴም የሞራል ልዕልና ግንባታ፣ የስነ ምግባር ምክር፣ ልገሳ ጉዳዩም ይከተላል። ከዓይንም ክልብም ከራቀው ብሔራዊ ቡድናችን የዝቅታ ጥግ መልክ ውስጥ ከህይወት እውነታችሁ ጋር ተጋፍጣችሁ ለነገ ለውጥ ብትጉም የተሻለ ነው። አሁን የኢትዮጵያ ብሔራዊ ቡድን ባለፉት ዓመታት በአፍሪካም በዓለም ዋንጫም ማጣሪያው ከ800 ቀናት በላይ ተጋጣሚውን ሳያሸንፍ እየዘለቀ ነው። የኢትዮጵያ እግር ኳስ ፌዴሬሽንም መንግስት ም ለከፍተኛ ወጪ የዳረገ ነው። ሜዳ እየተከራየ በስደት የሚጫወት በየተጋጣሚው የሚሸነፍ፣ ከሁሉም ማጣሪያዎች በጊዜ የተባረረ ደረጃ መዳቢ ካጫወተ ብቻ የማይሸነፍ ከህዝብ አይንም ልብም የራቀ ነው። ይህ ነው እውነታው። አይደለም የሚል ካለ የስቱዲዮ በራችን ክፍት ነው አራት ነጥብ በማለት ምላሹን ሰጥቷል። ሌሎች ጋዜጠኞችም በዚህ ደብዳቤ ዙሪያ ሀሳባቸውን ሲሰጡ ነበረ። ጋዜጠኛ መንሱር አብዱል ቀኒ ኤፍሬም የኔ የሚዲያ አጋሪ ነው፣ ደግሞ የሙያም አጋሪ ነው፣ ጋዜጠኛ ነው። እሱን ልንከላከልለት ይገባል። ሰው ሁሉ የተሰማውን መናገር ይችላል፣ መናገርም አለበት። ይሄ የአገር ጉዳይ ስለሆነ እነሱም ደግሞ እንከሳለን ማለታቸው በየትኛው ህግ ነው? እነሱ ተፈቅዶላቸው ሊከሱት የሚችሉት ምንም ሕግ ሊፈቅድላቸው አይችልም። በየትኛውም ሕግ ሊከሱት አይችሉም። የፍሬም ሀሳቡን መስጠት ይችላል መብቱ ነው፣ በማለት ሀሳቡን ሰጥቷል። ጋዜጠኛ ግርማቸው ይኸው ደግሞ በዚሁ ዙሪያ የተሰማውን የበኩሉን አስተያየት አጋርቷል። የኢትዮጵያ ብሔራዊ ቡድን ተጫዋቾች፣ እንዲሁም አሰልጣኞች በየወሩ በየአመቱ የሚያገኙት ደሞዝ በሚሊዮኖች በመቶ ሺዎች በአምስት መቶ ሺዎች የሚቆጠሩ ናቸው። እነዚህ ተጫዋቾች እና አሰልጣኞች በሚቀበሉት በየወሩ በሚቀበሉት ደሞዝ ላይ ብቻ አትኩሮት መስጠት የለባቸውም። የኢትዮጵያ ሕዝብ ኳስ ይወዳል። ለኢትዮጵያ ሕዝብ ደግሞ የሚፈልገውን ውጤት መስጠት ይኖርባቸዋል በማለት ሀሳቡን አጋርቷል።